ዛሬ ብሩኬ ከሀይሚ ውጭ ሆኖ ሲመጣ በጣም ብዙ ክፍተቶችና ጎልተው የሚታዩ ጉለቶች አሉ። ምንምናቸው የሚለውን እነግራችኋለሁ። እንደዚሁም ከባድ ሚስጥር አለ ማወቅ ያለባችሁ። ላይክና ሼር በማድረግ ሙሉን ለመስማት ሞክሩ። በመጀመሪያ ደረጃ ብሩኬ ማለት ነው መታማት እስካለብ፣ ደህና ሰው ይዛት መጣም። እንደዎች ምንሆን ሞልቃቃን ይዘህብን የመጣው ኮሜንት ላይ ፍቅር ናት እያላችሁ ነበር። ፍቅር እንዳልሆነች አስረግጭ ነግራችኋለሁ። እሱም ደግሞ ጥፍሯን አይቼ ነው በጣም ነው የደነገጥሁ። ሲቀጥል ቤተሰቦች ልብሷ አይታችኋል ከታች ሱሪዋን አይታችሁታል። እንዲሁም ምን አለ ደህና ልብስ እንኳን ደህና ሱሪ ገዝተላት ወደ ካሜራ ይዛት ብትመጣ። ብሩኪ እንዴ ሀይሚን ገና አንጨረጭራለሁ አስቀናለሁ ብለ ምን ጉድ ነው ይዘህብን የመጣኸው? ከወገቧ በላይ ምንም አትልም። ቤተሰቦች ግን ከወገቧ በታች እንትኗን እያሳየች በጣም ስስ የሆነ ሱሪ ለብሳ ገለዋ የለበሰችው ፓንት እኮ ይታያል። ቤተሰብ ሴት ነኝ አቃለው። ይቅርታ ላነጋገሬ። ግን ደግሞ እኔ ተሳቅቄ እጄን ሸፍኜ ነው እያየሁት የነበረው። እኔ እንደዚህ እየተሳቀቁ ታዲያ ወንዶች እንዴት ነው ሊያዩት የሚችሉት? እሷ ራሱ እኮ ገብቷታል። ቢያንስ የተወሰነ እጇን ሸፎን እያደረገች ነበረ፣ እንትን ዋጋ ማለት ነው። እጇን ሸፎን እያደረገች ነበረ ቪዲዮ ሲሰራ። ምን ነው እናት የአዲስ አበባ ላይ ሱሪ የለም እንዴ? ኢትዮጵያ ሱሪ የለም ደህና ሱሪ የሚለበስ? ታይት ለብሰች ትመጫለች ካሜራ ላይ፣ ለዛውም የሰውነት ቀጽሽን እያሳይሽ እንደገና ቆም ስትል ቤተሰቦች ማለት ነው፣ ይሄ ምንድን ነው የሚባለው? ታፋ ነው ምናምን የሚባለው። በደንብ ይታያል በካሜራ ላይ። እንደዚህ እየታየ በኖርማሉ አጠገብሽ ያሉ ሰዎች ሲያዎች እንዲ አትሸማቀቂም አታፍሪም? ብሩቄስ ገና ሃይሚዬን አስቀናለሁ፣ እሷ የምቀናበት የምትንጨረጨርበት ሰው ይዤ እመጣለሁ ብለ ይችን ይዛት ትመጣለ። እሺ ይዛት መምጣቱና ግን ልብስ አታለብሳትም? ልብስ የለም እንዴ? ሀይሚ የኮ ልበቀል ዘንጥ ካለች አችላትም። ብሩኬ ዛሬ በጣም ብዙ ክፍተቶች፣ ጉለቶች ከሀይሚ ውጪ ስትመጣ ያየሁብህ አለ። እሱም በዝርዝር እነግራችኋለሁ። ሌላም ደግሞ ከባድ ሚስጥር አለ። እሱንም እነግራችኋለሁ። ግን ልጅቷ አንደኛ ሞልቃቃ ሙርቅቅቅ ያለች፣ ሲቀጥል አለባበሷ አይነፋም በጭራሽ ማለት ነው። ከላይ እሺ አሪፍ ነው። ከላይ ምንም አይልም። ቤተሰብ ሰብ ይቅርታ አርጉኝ። ከታች ግን እኔ አፍሬ ተሸማቅቄ ነው ሳየው የነበረው። እንዴ አዲስ አበባ ላይ በእርግጥ ያው እኔ ቆይቻለሁ። ከወጣው ልብስ ጠፋ ወይንስ ምን ተፈጠረ እያልኩ ነበርና ብሩኬ በመጀመሪያ አዋዋልህን አሳምር። የሰው ልጅ ትልቅ ክብር የሚሰጠው፣ የሚከበረው ምን አይነት መሰለ አዋሉን ሲያሳምር ነው። እና እንወድሃለን፣ ወንድማችን ነህ። አቃለው ዛሬችን ልጅ ዝሀት የመጣው ሀይሜን ለማስቀናት ሀይሜ፣ ያው ከዚህ በፊት ብዙ ነገር ስላለች ብዙ ይቅርታ ጠይቀህ ይቅርታን ስላልተቀበለች እና ለዛም ለማስቀናትም ከሶስ ጋር ያላደረግከውን ነገር አድርገሃል ወይም ደግሞ አይኔን ነው የማምነው ስላለች ብቻ እሷን ለመበቀል ብለህ ነው ልጅቷን ይዛሀት የመጣኸው። ያው ከዚህ በፊት እንተዋወቃለን ከካሜራ ውጪ አንዳንድ ቦታዎች ሲሄድ በቅርብ ጊዜ ነው ያወቅኳት። ይህ ነገር ግን ያው በጣም ኮንታክታችን ጠበቅ ያለ ነው ብሏል። ኦፍኮርስ ሀይሜም ታውቃታለች። እንደዛ ከሆነ ማለት ነው ያው ከመጣላታቱ በፊት ከሆነ ሀይሜም ታውቃታለች። እና አንቺ ደግሞ ሊያ ነው የሚላት። እንዲሆነስ ስሟን መረዳት ተውኝ። እኔ ስሙ እየተሳቀቁ ስለሆነ ቪዲዮውን ያየሁት ስሟን ለመያዝ ራሱ ልዬ ልዬ ይላታል እና አንቺ ደግሞ ማለት ነው ብሩኬና ሀይሚን አውቃቸዋለሁ፣ እና ክፍተቱን ለመጠቀም ነው የመጣችው። ሰው ዋሽቶ ያስታርቃል እንጂ እንዴት ክፍተት ይጠቀማል? ቤተሰብ፣ እኔ በጣም ነው የገረመው። ለማን ነው ብሩኬ፣ ይቺ ልጅ እዟት የመጣው ሀይሚን ለማስቀናት እንደሆነ የምታውቁበት አንደኛ መንገድ ማለት ነው በየሰከንዱ በየደቂቃ አይደለም፣ በየሰከንዱ ሀይሚ ሀይሚ ሀይሚ ብሎ ሊሞት። ብሩኬ ናፈቀቻ እንደው ገና በአንድ ቀን መለየት ትናፍቅህ? እንዲህ ከውስጡ ከልቡ ወጥታ እንዳይመስላችሁ። ሲቀጥል ሀይሚንም ለማብሸቅ ነው ሚፍታህ። ቪዲዮ ተለቋል ሀይሚ እየለቃለች እና ብሩኬ ሜንሽን እንዳታረገኝ ስሜን እንዳጠራ ከጓደኞች ጋር ሆነ ምንም ነገር ስለኔ እንዳትል እያለች ነበር ጥያቄ ምልክት። ቤተሰቦች የብሩኬ ጉለት ያልኩበት እዚህ ጋር ነው። አንደኛ ደረጃ ብሩኬ ከሀይሚ ጋር ቪዲዮ ምንም አይነት ቪዲዮ ሲሰሩ ብሩኬ የሆነ ነገር ሲል ሀይሚ ቶሎ ብላ ታርመዋለች። እኔ ብዙ ጊዜ አይቻለሁ። ዛሬ የብሩኬ ጉለት ወይንም ደግሞ ሀይሚ ሌለችበት ክፍተቱ ጎልቶ ታይቶኛል ያልኩት ለዚህ ነው። ብሩኬ ስንሳን ነው የልጅቷና የሱን ፎቶ ፖስት ያደረገው። አዲስ ነገር ቪዲዮ አዲስ ቪዲዮ አለ ዛሬ ጠብቆ ብሎ ስንሳ ነው ፖስት ያደረገው። ቤተሰብ ገና ቀን ላይ ሰባት ሰባት ተኩል ወይንም ሰባት ሰዓት ከ ከሀያ ደቂቃ አካባቢ ነው ፖስት ያደረገው። እሺ ኦኬ የሚፍታህ ቪዲዮ ስንት ሰዓት ነው የተለቀቀው? እየተለቀቀ 11 ሰዓት አካባቢ ነው። እና ብሩኬ እንዴት ቪዲዮውን አየህ? ከየት አየሁና እንደገና ደግሞ የነሚፍታህን ቪዲዮ አይተህ 11 ሰዓት አካባቢ እ ከዛ ከ11 ሰዓት አካባቢ እስከ 12 ሰዓት 12 ሰዓት ነው የብሩኬ ቪዲዮ የተለቀቀው። በአንድ ሰዓት ውስጥ እንዴት ቪዲዮ ሰርታችሁ ኤዲት አድርጋችሁ ፖስት ለማድረግ ቻላችሁ? ሲቀጥል ደግሞ አንተና ልጅቷ የተገናኛችሁ ጠዋት ቀን ነው። እሺ እና ይሄ ጥያቄ የሆነብኝ ነው። ወይንስ እዚህ ጋር አሁን ሀይሚ ብትኖር ማለት ነው እንዳትሳሳት ታርምህ ነበር። ለዛ ነው ጉለት ዛሬ ክፍተቱ በጣም ጎልቶ ታየኝ። ብሩኬ ያለ ሀይሚ አይሆንልህም፣ አይሳካልህም። ስለ ቪዲዮ ላይ ነው እያልሁት ያለሁት እንጂ ህይወታችሁን እንደፈለጋችሁ መኖር ትችላላችሁ። ኦፍኮርስ ሀይሚዬም ደግሞ ከብሩኬ ጋር አበቃ፣ አበቃ፣ አልፈልገውም እኔ በራሴ ፍቃድ ወጥቻለሁ ከብሩኬ ህይወት ብላለች። መጨረሻ አካባቢ ምን አለች? ለሃይሜና ለእኔ መጣላት መለያየት ኦዲንስ ብቻ ያለበት አለቻ ያችሁ። መለያየት አትፈልግም ሲጀመር ማለት ነው። ሲቀጥል መጨረሻ ላይ ኢምፖርታንት ጠቅላላ አድርጌ የምነግራችሁ ነገር ስላለ ይሄ ሁሉ እያልኳችሁ እየተንደረደርኩ ያለሁት ማለት ነው እኛና የሚፍታህ ቪዲዮ ና የብሩኬ ቪዲዮ ልዩነቱ የተለቀቀበት አንድ ሰዓት ነው። በመሀል እሺ የልጅቷ ፎቶና የብሩኬ ፎቶ የተለቀቀው ደግሞ ሰባት ሰዓት ተኩል። በመሀል ስንት ሰዓት ክፍተት አለ? በጣም ሰፋ ያለ ክፍተት አለ። ገባችሁ? ይሄን እያልኩ ያለሁት ለአንዳንድ ሰዎች እንዲገባችሁ ስለፈለጉ ነው። ብሩኬም ዛሬ እስኪ አንዳንድ ጊዜ ጭንቅላታችሁን ተጠቀሙ፣ ስማርት ሆኑ፣ ተዝናኑ። እዚህ አለም ላይ አንድ ጊዜ ብቻ ነው የምትኖሩት። እንደዚ ተበሳይታችሁ ተሳድባችሁ እንደ ድንገት ብትሞቱ እንኳን ሰማይ ቤት ተወቅሳችሁ ለምን አልተዝናና ያላችሁን ትመለሳላችሁ። እኔ የምሰራው በስደት ላላችሁ ዘና ፈታ እንድትሉበት ነው፣ እንዳይከፋችሁ ስለፈለግኩ ነው። ያለነበረ ስማርት ጭንቅላታችሁን ተጠቀሙበት። ራይት እዚህ ጋር አስምሩ እሺ። ይህንንም ጠቅለል አድርጌ በኋላ እነግራችኋለሁ። እነዚህ ቀጥል ፕሩጌ ጋር መልእክት አለ። መልእክቱ ምንድን ነው? በስደት ላሉ ሰዎች ካሰብ፣ እነሱ እንዲዝናኑ ፈታ እንዲሉ ከፈለግ፣ እንዳይሳደቡ ከፈለገ፣ አንተና ሀይሜ ሁሉንም ነገር አስተካክላችሁ ወደ ራሳችሁ ተመለሱ። እኔ ነው ልል ምችለው ሀይሚን ብሩኬን መረዳት መቻል አለብሽ ማለት አሁን፣ ለምሳሌ ብዙ ታይ ማሳልፈዋል። ብሩኬን በጣም በጣም ረጅም ያው አንድ ዓመት ከምናማል ቀድ አይደለም ቤተሰብ ቀድ በቀን እየተገናኙ በየደቂቃው እየተደዋወሉ ማለት ነው። እግር ከእግር እንኳን ይጋጫል። ብዙ ዩቱበሮች አይተናል አለ ጓደኛሞች ሆነው ሲቀጥሉ ሲሰሩ፣ ፍቅረኛሞች ሆነው ሲሰሩ፣ ግን ተጋይተው አሁን ተራርቀው ላይ የብቻቸው ነው የሚሰሩት። ሀይሚና ብሩኬ ግን ብዙ ጉዞዎችን ተጉዘዋል፣ አንድ ላይ እጅ ለእጅ ተያይዘው ማለት ነው። አደለም? እና ታዲያ ሀይሚዬ ብሩኬን የማታምኝበት ማለት በቃ ፕራንክ ነው የሰራሁት ይቅርታ እያል የማታምኝበት ምክንያት ምንድን ነው? ይቅርታውን ተቀብለሽ አምነሽ መቀበል ነው፣ አለቀ። ሌላ ምንም ነገር የለም ማለት። በምትወዱት ሰው አለመታመን እኮ ያሳምማል። እውነት ሪል የሆነ ነገር ቢሆን በጣም ያሳምማል። ብሩኬ በጣም ሊበሳጭ ይገባዋል፣ ሀይሚ ይቅርታውን ስላልተቀበለች ማለት ነው። እዚህ ጋር ደግሞ ሀይሚዬም ለጊዜው ሊያናድዳት ሊያበሳጫት ይችላል። ገባችሁ አደለም? ይህን ስላችሁ የምነግራችሁ ነገር አለ። እንዳልኳችሁን እንደተጠበቀ ነው። ሲቀጥል እንግዲህ ሊ ተብዬ ነው ሊሊ ተብዬ የሀይሚ ልደት ደርሷል። እኔም ልደት ነው አፍሪክ ከበር እያለች ነው ልደቷ ሰኞ ነው የሀይሚ እና የሀይሚ ልደት ሲከበር የኔም ልደት አብሮ ይከበራል እያለች ነው። ሲቀጥል ደግሞ ብሩኬ አራት ልጆች እያለ ለሀይሚ እያስታውሳት ነው። ሁለቱን አካፊ፣ ሁለቱን ደግሞ አንቺ ጋ ይቀመጡ ሊ ደግሞ እንጀራና እንጀራናት ሆና ታሳድጋለች እያለ ነው። ሲጀመር አንተ ሲጀመር ናፍቃለች እኮ ሀይሚ፣ ሀይሚ እያልክ እኮ ነው ገባህ አይደል? ገባሃ ብሩኬ ማለት ነው እና እኔ ብዙ ጊዜ ከዚህ በፊት ከአምስት ስድስት ቀን በፊት ብዙ ቪዲዮዎችን ሰርቻለሁ። ሀይሚ ብሩኬ ሜቢ በመካከላቸው ባልተገባ ነገር በሚነጋገሩት ነገር በሳጫለው ስራም ነው ብያችሁ አውቃለሁ። ዛሬም ስራ መሆኑ የምታውቁበት ማለት ነው። ምንድ ነው ብትሉ ቪዲዮ ነው በቃ። የቪዲዮ ልዩነት ብሩኬ የተሰማ ነው ወይንስ ደግሞ ስላችሁ፣ ቅድም ጀምሬ ጠቅላላ አድርጌ ነግራችኋለሁ ያልኩት ይሄ ነው ስላችሁ፣ የሚፍታህ ቪዲዮ የተለቀቀው ማታ የብሩኬ ቪዲዮ የተሰራው ቀን ብሩኬ እንዴት ሀይሚ እንደዛ እንዳለች አወቀ? እንዴት ስጦታው ደርሶኛል አመሰግናለሁ እንዳለች አወቀ? ይሄ ጥያቄ ለእናንተ ነው። ብሩኬም ስማርት የሆነ ጭንቅላት ካላችሁ ተጠቀሙበት ያለው ፈታ በሉ ዘና በሉ አትሳደቡ፣ አትናደሩ፣ በቃ እኛ የምንሰራው ስራ ስራ ነው እያለ እየነገራችሁ ነው። ከገባችሁ ማለት ነው። ይቀጥላል፣ ቤተሰቦቼ። ሜቢ ብዬ አሰብኩ። ቢ ካሜራ ካሜራማናቸው አንድ ስለሆነ ቪዲዮውን ፖስት ሳያደርግ ይልክላችኋል ማለት ነው። የብሩኬን ቪዲዮ ለሀይሚ፣ የሃይሚን ቪዲዮ ለብሩኬ፣ ወይንስ ምንድን ነው? ይሄ ጥያቄ ምልክት ነው። ነገ የሚመለስ ይሆናል። ለማንም ላይክና ና ሸር ሰብስክራይብ እያደረጋችሁ ተቀላቀሉ። ባባይ።